ተክቶ ወይም ጠንክሮ መስራት ብቻ ዋጋ የለውም። በዓለም ላይ እጅግ ብዙ የሆኑ ኢምቢሌንስ የሚቆጠሩ ሰዎች ከጠዋት እስከ ማታ ተክተው ጠንክረው ይሰራሉ። ተክተው ወይም ጠንክሮ በመስራት ብቻ ሀብታም አይኮንም። ያ ማለት ግን በጣም ተክቶ ወይም ጠንክሮ መስራት ሀብታም ለመሆን መሰረታዊ መነሻ ዋናው ጉዳይ አይደለም ማለት አይደለም። ስለዚህ ቢዝነስ ኦነር ከሆናችሁ ግባችሁ ቢዝነሳችሁን ስኬል ማድረግ ማሳደግ፣ ቢዝነሳችሁ ላይ ያሉ ሄዴክ የሆኑባችሁን ችግሮች በመፍታት ቢዝነሳችሁ እናንተን የሚደግፍ ራሱን እያባዛ የሚሄድ ራሱን አውቶሜት አድርጎ እናንተ ትራቨል እንድታደርጉ ገንዘባችሁን ኢንቨስት እንድታደርጉ ቢዝነሳችሁ እያደገ ሄዶ እናንተን መልሶ እንዲጦር መልሶ እናንተን እንዲያገለግል የቢዝነሳችሁ ባሪያ መሆኑ የሰለቻችሁ ቢዝነስ ኦነሮች ካላችሁ ይሄ ቪዲዮ የዘጋጀው ለእናንተ ነው። ወይም ደግሞ ቢዝነስ ለመጀመር አስባችሁ የቢዝነስ ፋውንዴሽን ወይም ደግሞ መሰረቱን አቁማችሁ ለእያንዳንዱ ለምሰሩት ስራ አንድ አስገብታችሁ ሁለት እጥፍ ትርፍና ጥቅም ለማግኘት እንዲሁም በከንቱ ሁኔታ በመልፋት ውስጥ ቢዝነሳችሁ ፌል የሚያደርግባችሁ ከሆነ ወይም ደግሞ ቢዝነሳችሁ በጣም ከውድቀት ነፃ ሆኖ በስኬት መንገድ ላይ እንዲጓዝ ከፈለጋችሁ ይህ ቪዲዮ የዘጋጀው ለእናንተ ነው በዚህ ቪዲዮ የምንነጋገረው ስድስት ቢዝነስን ወይም ደግሞ ገንዘብን መልቲፕላይ የሚያደርጉ ምሶሶዎች ነው የምንነጋገረው ስድስት ምሶሶዎች ናቸው እነዚህ ምሶሶዎች የዓለማችንን ከ300 በላይ የሚሆኑ ቢሊዮነሮችን ሳጠና ያገኟቸው እጅግ መሰረታ የሆኑ ምሰሶዎች ናቸው። እኔም በቢዝነሴ በሪል ማርኬቲንግ ኤጀንሲ እንዲሁም በሪል ኤጁኬት ኦንላይን ኤዱኬሽን ፕላትፎርም ላይ አፕላይ ያደረግኳቸው የምገኘው ትልቅ የእኔ ቢዝነስ መሰረቶች ናቸው። ስለዚህ እነዚህን ታላቅ የቢዝነስ ሚስጥራት ዛሬ ሼር አደርጋችኋለሁ። ኖት እየያዛችሁ እንዴት እያንዳንዱ ላይ አክሽን ወስዳለሁ የሚለውን ለእናንተ የቤት ስራ ተዋለሁ። ቀጥታ ወደ ቪዲዮ እንግባ። እጅግ መሰረታ የሆኑ ልዩ ጥበቦች አንዱ ፒፕል ፒፕል ወይ ደግሞ ኤ ፕሌየር ቲም ኤንድ ሪፕሌይሲንግ ዩርሴልፍ። ቢዝነስ ኦነር ከሆናችሁ እናንተ ሲኢኦ፣ እናንተ ኤች አር፣ እናንተ ኦፕሬሽን፣ እናንተ ፋይናንስ፣ እናንተ ማርኬተር፣ እናንተ ከስተመር ሳፖርት መጀመሪያ ላይ የመሆን ግዴታ ፈርስት ስቴጅ ኦፍ ዘ ቢዝነስ ግድ ነው። ቀስ በቀስ ግን ኢንካም እየመጣ ሲመጣ ያንን ኢንካም መልሳችሁ ዘ ራይት ፐርሰን እያንዳንዱ ፖዚሽን ላይ በሚቀድመው ፖዚሽን ብዙ ጊዜ የሚቀድመው ፖዚሽን ሴልስ እንዲሁም ደግሞ ፋይናንስ ወይም አካውንቲንግ እና ታክስ የሚያማካራቸው ሰው፣ ምክንያቱም እሱ ላይ ምንም ሚስቴክ መስራት ስለሌለባችሁ። ደረሰ ላይ እንዲሁም ደግሞ ማርኬቲንግ የሚሰራላችሁ ሶሻል ሚዲያ ማኔጅ የሚያደርግላችሁ፣ ሚዲያ ላይ ደግሞ ኤዲተር፣ ግራፊክ ዲዛይነር እያላችሁ እየሰፋችሁ ቀስ እያላችሁ ደግሞ ወደ ኦፕሬሽን ወደ ፋይናንስ ትሄዳላችሁ ማለት ነው። ከእነዚህ ጋር ተደምሮ እንደውም ከቀድሞ ከሚመጡት እዚህ ጋር ረስቼ የራስዎት መጨመርላችሁ ሲኦኦ ነው፣ ቺፍ ኦፕሬቲንግ ኦፊሰር ኦፕሬሽኑን በደም ሀንድል የሚያደርግላችሁ ከስተመር ዴሊቨሪ፣ ከስተመር ሳፖርት እያለ ይሰፋል ማለት ነው። ስለዚህ እነዚህ ሃይሪንግ አንድ ሪክሩቲንግ ፒፕል ወይም ደግሞ ሰዎችን ወይም ደግሞ የኤች አር ፓርት ኦፍ ሪክሩቲንግ አንድ ሃይሪንግ አንድ ቢልዲንግ ዩር ቲም ኢዝ ፈርስት ፋውንዴሽናል ፕሪንስፕል ኦፍ ቢውልዲንግ ሃይሊ ስኬለብል ቢዝነስ ማለት ነው። በጣም ስኬታማ የሆነ ቢዝነስ ቢውልድ ለማድረግ ይህ ቢሊኖሮቹን መጽሐፎች የቢሊኖሮቹን ታሪክ ሳነብ የእነሱን ብሉፕሪንት አጠና መሰረቱ ይሄ ነው ማለት ነው። ኢሌዮን መስክ ዘቤስ የተባለ የተባሉ ሰዎች ነው ሃየር የሚያደርገው። ናቪዳ የናቪዳ ፋውንደር ኤንድ ሲኦ ሃየር የሚያደርጉት ዘቤስ ኤፕሌርቲ ነው። አይደራደሩም። ስቲቭ ጆብስ ኮካኮላ ላይ ማርኬተር የነበረውን ሰው በምን መልኩ እንዳመጣው ታሪኩ ይናገራል። ውሃ በስኳር መሸጥ ይሻላል ወይስ ዓለምን መቀየር ብሎት ነው ከኮካኮላ አምጥቶ ያንን ሰው ያመጣው ማለት ነው ስለዚህ ላይክ ዜይ ኖው ሀው ቱ ሪክሩት ኤንድ ሃየር ፒፕል። ስለዚህ ሰዎችን እንዴት ነው የምቀጥረው? ከቀጠርኩ በኋላ ደግሞ እንዴት ነው የማስተዳደረው? ማስተዳደር ብቻ ሳይሆን ደግሞ በትራዲሽናል በባህላዊ አስተዳደር የሰራተኛን ሞራል ሳልገድል የሰራተኛን ተስፋ ሳላስቆሩት ጎበዝ የሆነ ሰራተኛ ደግሞ እሱ ያለውን ነገር እኔ ተጠቅሜበት የሌለውን ነገር ደግሞ በትሬኒንግ አብቅቼው የእኛ ሀገር ችግር አያሰለጥኑ ዝም ብሎ በባዶ ሜዳ ውለዱ ፍለጡ ብቻ ይላሉ። ስለዚህ ከዛ አይነት የኋላ ቀር አስተሳሰብ ወተን ሰራተኞቻችንን ትሬን እያደረግን እያሰለጠንን እንዲያነቡ ትሬኒንግ እንዲወስዱ በየጊዜው ራሳቸው ላይ ኢንቨስት እያደረግን ነገ ለቀቁ አለቀቁ ሳንድን ዛሬ ላይ ኢንቨስት እያደረግንባቸው ማለት ነው። ይህን በትክክል ስፔሻሊ መሬድን የምትከታተሉት ከሆነ የአይ ኔትወርክ ሶሉሽንስ ስፔሻል ሂውማን ሪሶርስ ዴቨሎፕመንት ላይ ምን ያህል እንደሚሰሩ ይናገራል ማለት ነው። ስለዚህ የእሱኑ መጽሐፍ ገዝታችሁ እንድታነቡ መክራል። አዲስ መጽሐፍ ለቋል። ታይትሉን ስለ ረሳዋቱ እንዳላበላሸው ቢሆን ከስር ዲስክሪፕሽን ያስቀምጥላቸዋል። ስለዚህ ቢውልዲንግ ቲም። ሁለተኛው ከዚ ከፒፕል ጋር በተያያዘ የሚያያዘው ነገር ምንድነው? ኢንፍሉወንሲንግ ዘ ቢሄቪየር ኦፍ አዘር ፒፕል። ከዚ ፊት በለቀቋቸው ቪዲዮች ላይ ደጋገሚ ተናገረ ያለው ፐርስዌሽን ሰዎችን ማሳመን ሰዎችን የማሳመን የትኛውም እኛ ሀገር ትራዲሽናሊ ከድሮም የነበሩት የትኛውንም ባለ ሀብቶች ቀርባችሁ ብትቸው ሰልፍ ሜዶቹ ማለት ነው ያልዘረፉትን፣ ያላጭበረበሩትን ወይም ደግሞ በጣም ኢሌጋል በሆነ መንገድ ያልተንቀሳቀሱትን ሪሊ ፍሮም ዘ ግራውንድ አፕ ቢልድ ያደረጉ ፋውንደሮች ጋር ስትሄዱ የማሳመን ብቃታቸው ይለያል። እናንተ ሄዳችሁ ሊሸጥሏቸው እነሱ ይሸጧቸዋል ማለት ነው። ስለዚህ የመሸጥ አቅም ሐሳብን ሰርቪስን፣ ፕሮዳክትን የመሸጥ አቅም ማለት ነው። ከዛስ ደግሞ አብሯችሁ የሚሰሩ ሰዎችን ፓርትነራችሁን ኢንፍሉዌንስ የማድረግ የማሳመን ችሎታ ማለት ነው። የማሳመን ችሎታ ከሌላችሁ ምንም ነገር መስራት ትችሉ ማለት ነው። ስለዚህ ፒፕል ጋር ወይ ደግሞ ፒፕል ጋር አንደኛው ምሶሶ ቀደም ሪክሩቲንግን ሃያሪንግ ነው ብለናል። ሁለተኛው ኢንፍሉዌንስ ቤሄቪየር ኦፍ ዘ ፒፕል አብራችሁ የሚሰሩትን ፓርትነራችሁን ከሁሉም በላይ ደግሞ ከስተመሮቻችሁን ቀጣይ ከስተመሮቻችሁን ኢንፍሉዌንስ ማድረግ ያለውን ፓርት ቀጥታ የምንሄደው ያለውን ኢምፓክት ሁለተኛውም ሶስቱ ላይ እናገኘዋለን ማለት ነው። እሱም ሁለተኛው የመጀመሪያው ፒፕል ነው። ሁለተኛው ብራንዲንግ ነው። ብራንዲንግ ይህ ሲምፕል ኤግዛምፕል የኢሎን መስክን አሁን ማንሳት ትችላላችሁ። ኢሎን መስክ በጣም ወዶ ኢንተርፕረነር ነው። በጣም ማጠነው ኢንተርፕረነር ነው። ቴስላ አሁን ያለበት የካምፓኒ ቫሉዌሽን ከፎርድ ከድሮ ከነበሩትን ፎርድ፣ ሬጅዮናል ሞተርስ፣ ሁንዳይ ድሮ ታዋቂ ከነበሩት እነ መርሴዲስ ከነሱ አምስት ትልልቅ የመኪና ካምፓኒዎች እጥፍ ነው። ማልቲፕል እጥፍ ነው ቫሉዌሽኑ፣ የማርኬት ቫሉዩ ማለት ነው። በጣም የበለጣቸው ዋይ ድሮ ኢሎን መስክ ኳሊቲ ፕሮዳክት ራሱን በራሱ ይሸጣል፣ ማርኬቲንግ ወይ ብራንዲንግ ይህን ያላስፈልግም ብሎ ያምናል። እንደኛ ሀገር ትራዲሽናል ሰዎች ማለት ነው። አሁን ግን ሀሳቡ መቀየር ብቻ አይደለም፣ ትዊተር የተባለውን ገዝቶ ኤክስ ካለ በኋላ ሙሉ ለሙሉ የሶሻል ሚዲያ ፕላትፎርም ተቆጣጥሮ ከፍተኛ የሆነ ለብራንዶቹ አምባሳደር ሆኗል ማለት ነው። ፐርሰናል ብራንድ ሆኖ ፌስ ኦፍ ዝ ብራንድ ሆኖ ሊድ እያደረገ ነው ማለት ነው። ለዛ ነው በዚህኛው በ2024 በዶናልድ ትራምፕ ምርጫ በኋላ የእሱ አይ ቲንክ በ20 ምናምን ቢሊዮን ዶላር ነው ሀብቱ የጨመረው፣ የነ ጄፍ ቤዞ በሰባት የነ ማርክ ዘንበርግ እንደ 67 ቢሊዮን ሲጨምር ማለት ነው። ይህ ማለት ሞር ብራንዲንግ ላይ የሰራው ቢሊዮነር ሞር ኔትወርዙ ጨምሯል ማለት ነው። ስለዚህ ብራንዲንግ መስራት አለባቸው። ብራንዲንግ እንዴት ነው የምትሰሩት? ብራንዲንግ የምትሰሩት በዚህ ዘመን በሶሻል ሚዲያ ነው። ሶሻል ሚዲያን ተጠቅማችሁ ፒአርን ተጠቅማችሁ ፐብሊክ ሪሌሽን ማለት ነው ተጠቅማችሁ፣ በእርግጥ ሜጀርሊ የሶሻል ሚዲያ ነው። ኢቨን ትራዲሽናል ሚዲያንም ቲቪንም ሬዲዮ ነው መጠቀም ካለባችሁ ያንን ሚዲያ ፕላትፎርም ተጠቅማችሁ የራሳችሁን ስም የካምፓኒያችሁ ስንፎች ማድረግ አለባችሁ። ብራንዲንግ በጣም እየሰራ ያለው ኢትዮጵያ ላይ ኤግዛምፕል አድርጌ ከመጠቅሳቸው ካምፓኒዎች ኦልሬዲ በደንብ የምታውቁት አራዳ አለ፣ ቀስተዳመና፣ ዋን ኦፍ ዘ ቤስት ብራንዲንግ ላይ የሚሰራ ድንቅ ቲቪ አይ ቲንክ በእነሱ ነው የሚመራው ላይክ ሊተራሊ ኮንቴንት ማርኬቲንግን ቱ ሃይስት ሌቭል ወስደው እየሰሩ ያሉት ቀስተዳመና፣ ድንቅ ቲቪን ማየት ትችላላችሁ። እንዴት ኦልሬዲ ኮንቴንቱን እነሱ ፕሮዲስ እያደረጉ ኮንቴንት ላይ ማስታወቂያ እንዴት ፕለጊን እያደረጉ ላይክ ኢንተርቴኒንግ የሆነ ኮንቴንት ክሬት በማድረግ ዜአር ኦውኒንግ ዘ ሚዲያ። ስለዚህ ብራንድ ብራንድ ማድረግ ማለት ነው፣ እንደነ አራዳ እንደነ ቀስተዳመና። ወደ ሰርቪስ፣ ወደ ሶፍትዌር ስትመጡ ደግሞ እንደነ መሬድ አኢ ኔትወርክ ሶሉሽን ጥሩ ስራ እየሰሩ ነው። አፕሪሺዬት ዩ ጋይስ ማለት ነው። ስለዚህ ቀጣይ ብራንዲንግን አስከትለን ስንመጣ ምንድን ነው ሚዲያ ማለት ነው ሶስተኛው የሰክሰስፉል ቢዝነስ በዚህ ዘመን በ2025 ዱ በቀጣይ 10 20 ዓመታት ውስጥ መሰረቱ ሌላው መገንባት ያለበት ወይ ካምፓኒዎች ውስጥ ሚዲያ ነው ማለት እኔ በጣም የሰለችኝና ልቤን ያደከመኝ ነገር ለካምፓኒዎች ማርኬቲንግን ስናስረዳ ወይ ደግሞ ማርኬቲንግ ልንሰራ ኮንሰልት ልናደርግ ወይ ደግሞ ሲስተሞችን ፕለግ ልናደርግ ስንሄድ እንደ ካምፓኒ እንደ ሚዲያ መንቀሳቀስ እንዳለባቸው እና ለፕሮዳክሽን ለካሜራ፣ ለቀረፃ፣ ለኤዲቲንግ፣ ለግራፊክስ፣ ለአኒሜሽን ወጪዎቹ ወይ በጀት መድበው መንቀሳቀስ እንዳለባቸው፣ ወይ ኢንሃውስ የራሳቸውን ቲም ማቋቋምና ያ ቲም ሲስተም ሰጥቶት እንዲሰራ ማድረግ ልክ ነቀስ ስራ እየሰሩት እንዳለው፣ ወይ ደግሞ አውትሶርስ አድርገው ልክ እንደኛ ለኤጀንሲ አውትሶርስ አድርገው ፕሮዳክሽኑ በሃይ ኳሊቲ እንዲሰራ ትልቅ በጀት መድበው ፔይ ባለማድረጋቸው የዚህ ትልቅ የካምፓኒያቸው ምሶሶ የከስተመር ድርቀት የገቢ ድርቀት የሬቨኑ ድርቀት ያጋጥማቸዋል ማለት ነው ስለዚህ ከዚህ በኋላ ሁሉም ካምፓኒ ሚዲያ ነው ዋይ ድሮ ቲቪ ሬዲዮ ጋዜጣ መጽሄት በሰዎች እጅ ቁጥጥር ስር ነበር አሁን ሚዲያ ሶሻል ሚዲያ ከመጣ በኋላ ቲክቶኩ በሁሉም እጃችን ገብቷል እኔ ይህን ዩቲዩብ የተጠቀምኩ የራሴ ካምፓኒ ሚዲያ ክሬት እያደረግኩ ነው ያ ማለት ምን ማለት ነው እኔ ቲቪ ላይ ወይ ሬድዮ ለጥገኛ አይደለሁም ማለት ነው ሰዎች ኮንትሮል አያደርጉትም የኔ ሚዲያ ኤክስፖዥር ቱ ዘ ፐብሊክ ማለት ነው ስለዚህ ቴክኖሎጂ ብትሆኑ ሶፍትዌር ካምፓኒ ብትሆኑ የቢራ ካምፓኒ ብትሆኑ የሚልክ ካምፓኒ ብትሆኑ የትኛው ማኒፋክቸሪንግ ካምፓኒ ብትሆኑ ክሎዚንግ ብራንድ ብትሆኑ የሰርቪስ ካምፓኒ ብትሆኑ ትልልቅ ብራንድም ብትሆኑ፣ ልክ አራዳ እንዳደረገው ዩ ሃቭ ቱ ሙቭ ላይክ ሚዲያ ካምፓኒ ልክ ፋና ኢቲቪ ወይ ደግሞ ትልቅ የሶሻል ሚዲያ ብራንድ ሚዲያ ካምፓኒ ሆናችሁ ነው፣ ራሳችሁ ሙሉ ማድረግ አለበት። ያ ምን ማለት ነው? ፕሮዳክሽን ቲም መቋቋም አለባችሁ ወይ ደግሞ ለኤጀንሲ አውሶርስ ማድረግ አለባችሁ። ግራፊክስ እና ሚዲያ አኒሜሽን ቲም መቋቋም አለባችሁ ወይ ደግሞ አውሶርስ ማድረግ አለባችሁ። ኮንቴንት እና ሶሻል ሚዲያ ማኔጅመንት፣ ሶሻል ሚዲያ ክሪኤሽን፣ ቫይራሊቲ በጣም መሰራት አለበት ማለት ነው። ያ ምን ማለት ነው? ሶሻል ሚዲያ አንድ ቪዲዮችሁ ሁለት ሚሊዮን ሶስት ሚሊዮን ሰው አየሁ ማለት ግዢ ላይ ሴልስ ላይ እንዲሁም ደግሞ የከስተመር እንደ ማግኔት ስበው የማምጣት ፕሮሰስ ላይ ምን ያህል ኢዚ እንደሚሆንላችሁ አስቡ። ተጨማሪ ኢንካማችሁ ምን ያህል ኢዚ እንደሚሆን ማሰብ ትችላላችሁ ማለት ነው። በመቀጠል የትኛውን ቢዝነስ ከቴክኖሎጂ እና ከአርቲፊሻል ኢንቴሊጀንስ አያመልጥም። ስለዚህ ቢዝነሳችሁ በአንድም ሆነ በሆነ መንገድ ወይ በቴክኖሎጂ ወይ በሶፍትዌር ወይ በአፕሊኬሽን ወይ በአርቲፊሻል ኢንቴሊጀንስ መዘመን አለበት። ለምሳሌ እኔ አሁን በቅርቡ ባንኮች ጋር እናንተ ባንክ እዚ ውስጥ የባንክ ማናጀሮች ካላችሁ፣ የባንክ ሲዎች ካላችሁ አርቲፊሻል ኢንቴሊጀንስ አውቶሜሽን እንሰራለን አርቴፊሻል ኢንቴልጀንስ ፕሮፖዛል ይዤ እመጣለው። እዛን ሰዓት እናወራለን። አርቴፊሻል ኢንቴልጀንስ በተለይ ትልልቅ ኮርፖሬት ብራንድ ውስጥ መግባት አለበት። ትልልቅ ማኑፋክቸሪንግ ብራንዶች ጋር መግባት አለባቸው። ትልልቅ ሰርቪስ ሶፍትዌር ኦልሬዲ ሶፍትዌሮች እየሰሩበት ነው፣ ግን ስቲል ትልልቅ ሰርቪስ ታይፕ ኦፍ ኮንሰልቲንግ ኮቺንግ ካምፓኒዎች ላይ መግባት አለበት። ኤጀንሲዎች ጋር መግባት አለበት። ትልልቅ የኢምፖርትና ኤክስፖርት ካምፓኒዎች ጋር መግባት አለበት። ባንክና ኢንሹራንሶች ጋር መግባት አለበት። ሪል ስቴት ጋር መግባት አለበት። ኤቭሪቲንግ ዊል ቢ ኤአይ። ኤአይና ቴክኖሎጂን የሚጠቀም ካምፓኒ በየትኛው ኢንዱስትሪ ቀዳሚ ነው አይተነዋል። ትልልቅ ባንኪንግ ኢንዱስትሪ ላይም፣ ትልልቅ ማኑፋክቸሪንግ ላይም፣ ትልልቅ ቴክኖሎጂ ተጠቀመ። ኢቨን መንግስት አሁን ሶፍትዌርና ቴክኖሎጂን አፕላይ ሲያደርግ የገቨርንመንት ኤጀንሲዎች ምን ያህል የተቀላጠፈ ስራ እንደሚሰሩ አይተናል። በትክክል ኢምፕሊመንት የተደረገባቸው ቦታዎች ማለት ነው። ስለዚህ ኤአይ ኤንድ ቴክኖሎጂ ዘ ፊቸር አርቲፊሻል ኢንተሊጀንስ ኔክስት ቱ ቱ ቱ ፎር ይርስ የሰዎች የ8 ቢሊዮን ሰው አእምሮ ተደምሮ ከዛ በላይ ይሆናል። የ8 ቢሊዮን ጭንቅላት ይበልጣል ነው የሚባለው። ያ ማለት ከተወሰነ ከ10 ከ20 ዓመት በኋላ ደግሞ በራሱ ማሰብ ይጀምራል። ራሱን ሪ ፕሮግራም አድርጎ ሲንግላሪቲ ፖንት ላይ ደርሶ ራሱን ሪ ፕሮግራም አድርጎ ራሱ የሚመራ ሌላ ስፒሽስ ይፈጠራል ነው አርቲፊሻል ኢንቴሊጀንስ ኢዝ ዘ ኔክስት ቢግ ቲንግ። ስለዚህ ቢዝነሳችሁን፣ ኦፕሬሽናችሁን፣ ማርኬቲንጋችሁን፣ ሶሻል ሚዲያ ማኔጅመንታችሁን፣ የሰርቪስ ዴሊቨራችሁን፣ ኮሚኒኬሽናችሁን፣ ፕሮዳክሽናችሁን፣ እያንዳንዱን ሰርቪስ ደሊቨራችሁ ላይ በትክክል አርቲፊሻል ኢንቴሊጀንስ አፕ ላይ በማድረግ አውቶሜት ማድረግ ትችላላችሁ። በጣም ፈጣን እንደ ማድረግ ትችላላችሁ። ዘ ፐርፐስ ኦፍ ቴክኖሎጂ ኢዝ ምንድን ነው ሌግሪን አውቶሜት ማድረግ ነው። ያ ማለት ምንድን ነው? ሰዎች የሚያወጡትን ኢነርጂ፣ ሰዎች የሚያወጡትን ታይም፣ ሰዎች የሚያወጡትን ኤፈርት እና ሳክሪፋይስ ሰዎች የሚያወጡትን ጭንቀት፣ መከራ ማስቀረት ነው። ድሮ የሰው ልጅ በእግሩ የሄድ ነበር። ፈረስ መጣ። ፈረስ ደግሞ ጥሩ ነበረ፣ ግን ከፈረስ የተሻለ ምን መጣ? መኪና መጣ። ቴክኖሎጂ ኤቭሪቲንግ፣ ቴክኖሎጂ የሚያደርገው ኮንቪኒንስ ስፒድ ነው። ስለዚህ የአርተሻል ቴክኖሎጂ ለሰዎች ታይምን፣ ኤፈርትን ሳክሪፋይስን መቀነስ ታይምንም አውቶሜት ማድረግና ታይምንም መመለስ ነው። ስለዚህ አርተሻኒ ቴክኖሎጂ ካምፓናችን ኢምፕልመንት መደረግ አለበት። የመጨረሻው እንደ ፋውንደር እንደ ሲኦ እንደ ቢዝነስ ኦነር ከፍተኛ የሆነ ኖሌጅ እና ሜንቶርስ ላይ ኢንቨስት መደረግ አለበት። ባንክ ልትሆኑ ትችላላችሁ። ኢንሹራንስ ልትሆኑ ትችላላችሁ። ሶፍትዌር ካምፓኒ ልትሆኑ ትችላላችሁ። ትልቅ የፕሮዳክሽን ማኑፋክቸሪንግ ካምፓኒ ልትሆኑ ትችላላችሁ። ሰራተኛችሁም ፋውንደሩም የካምፓኒውን ባለቤትም፣ ካምፓኒውን የሚያስተዳደሩ ሲዎችና ማናጀሮች ሊደርሽፕ ላይ፣ ማርኬቲንግ ላይ፣ ሴልስ ላይ፣ ቴክኖሎጂ ላይ፣ አውቶሜሽን ላይ፣ ኤቭሪቲንግ ላይ ስልጠና መውሰድ አለባቸው። ኤቭሪ ስሪ መንዝ ስልጠና መወሰድ አለበት። መጽሐፍት መነበብ አለባቸው። በዛ ላይ ሮል ሞዴል ኢንተርናሽናል ኢንዱስትሪ ሊደሮች ተመርጠው ሊድ መደረግ አለባቸው ማለት ነው። ይህንንም ስቴፕ ባይ ስቴፕ ኢሊዮን መስክ በመተግበሩ ዛሬ ኦልሞስት ሃልፍ ኤ ትሪሊየን ወደ 400 ቢሊዮን ዶላር ደርሰዋል ኔትወርዙ ማለት ነው። ፒፕል ሪክሩቲንግ ላይ አንደኛ እንደሆነ ነገራችኋለሁ። ብራንዲንግ ላይ የሚገርም ነው። ሌላው መጨረሻ የማነሳው ካፒታል ዩዚንግ ኦዘርስ ፒፕል መኒ ማለት ነው። ካፒታል ያ ማለት ገንዘብን ሬዝ ማድረግ እና መልቲፕላይ ማድረግ ማለት ነው። ስለዚህ አሁን ብዙ ጊዜ ካያችሁ ስታርታፖች ሬዝ ያደርጋሉ። ሰክሰስፉል የሆኑት ሁ እንደፈረስ እንደራይድ ካፒታል ሬዝ ካደረጉ ማልቲፕላይ አድርገውታል ማለት ነው። ስለዚህ ካፒታል ሬዝ አድርጋችሁ ከቤተሰብ ሊሆን ይችላል ከፋሚሊ ሊሆን ይችላል፣ ከቪሲ ፈንዶች ሊሆን ይችላል፣ ከየትኛውም ስታርታፖችን ሳፖርት ከሚያደርግ እንደ ማስተር ካርድ ፋውንዴሽን ሊሆን ይችላል፣ ሌሎችም ሊሆን ይችላሉ። ብቻ ኤኒዌር ዩ ክን ፋይንድ ከባንክም ከባንክ ሊሆን ይችላል። ገንዘብን ከሌላ አካል ወስዶ ማባከን ማጥፋት አይደለም፣ ማባዛት በጣም በጣም ትልቅ ስኪሎ እሱ ላይም ያንን መሰረት ላይም በደም መሰራት አለበት። ስለዚህ እነዚህ ፒፕል፣ ብራንድ፣ ካፒታል፣ ሚዲያ፣ ኤአይ ን፣ ቴክ ኖሌጅ ን፣ ሜንቶርስ አልዘ አልቲሜት ሲክስ ሌቨርስ ማለት ነው። ምንም ማለት ነው ቢዝነሳችሁን በፍጥነት የሚያባዙ ገንዘባችሁን በፍጥነት ያለ እናንተ ተጨማሪ ኢነርጂ፣ ያለ እናንተ ተጨማሪ ጊዜ፣ ያለ እናንተ ተጨማሪ ኢነርጂ ገንዘብ ዊዛውት ኤኒ ኢንክሪመንታል ኮስት ነው። እነዚህ ነገሮች ኤክስፖነንሺያሊ ኮምፓውንድ እያደረጉ ቢዝነሳችሁን በአስር ዓመት መድረስ ካለበት በሁለት ዓመት እዛ የፈለጋችሁት ጎል ላይ የሚያደርሳችሁ ማለት ነው። ስለዚህ እነዚህ ነገሮች ኢምፕልመንት አድርጉ። እነዚህ ነገሮች ኢምፕልመንት ለማድረግ ኮንሰልቲንግ እንዲሁም ደግሞ ደን ከእናንተ ጋር ይህን ነገር አብረን አሴት ቲም የኢንተርናሽናል ኮኔክሽን አለ የኢንተርናሽናል ኤክስፐርቶች ከኔ ጋር የሚሰራሉ፣ በአሜሪካ፣ በአውሮፓ፣ በፓኪስታን በህንድ የሚገኙ በአውሮፓ የሚገኙ የሪል ማርኬቲንግ ኤጀንሲ እነዚህን አምስቱም ላይ ስራ እየሰራ ነው። ስለዚህ ከስር ሊንክ በማስቀመጥላችሁ ሴልስ ኮል ቡክ ማድረግ ትችላላችሁ። ከዛ በተረፈ እነዚህ ነገሮች ላይ በምን መልኩ አክሽን ልውሰድ፣ ምን አይነት ዩቱብ ቪዲዮ ል ምን አይነት መጽሐፍ ለአንብብ ብላችሁ እራሳችሁን ጠይቃችሁ ወደ ኤዱኬሽንና ሰልፍ ኤዱኬሽን በመግባት ምክንያቱም ይሄ ኮሌጅ ላይ ሊሰጥም ዩኒቨርሲቲ ላይ ሊሰጥም ሊሰጥም አይችልም። ምክንያቱም ሶሳይቲ የሚያስተምረው ነገር ቫልዩብል ሊሆን አይችልም። ከሶሳይቲ ማስተማር የማይችለው ኤዱኬሽን ሲስተሙ ኦልሬዲ ካልኩለም ውስጥ የሌሉ ነገሮች አዳፕት ላይክ ኢን ደ ቦክስ ቦክስ ተደርገው ታስረው የሚቀመጡ ነገሮች ሲሆኑ ብዙ ሰው ጋር ስለ ሰፕላይና ዲማንዱን ቫልዩብሊቲውን ወይ ደግሞ ዋጋውን የሚያዛባ ነገር ስለሆነ ሰው ሁልጊዜ በሰልፍ ኤዱኬሽን ውስጥ የሚያገኘው ነገሩ ትልቅ ሀብት የሚፈጥረው ማለት ነው። ስለዚህ ዝም ብለን ከእውቀት በማጣት ከሀያ አራት ሰዓት በመስራት ወይም ደግሞ በ24 ሰዓት ድካም ውስጥ ብቻ ውጤት እናመጣለን በሚል ኋላ ቀር አስተሳሰብ ቢዝነሳችን እናንገል። ቢዝነስ ለመጀመር የምናስብ እነዚህ ነገሮች ተግባራዊ በማድረግ እንጀምር። በቀጣይ ቪዲዮ እንገናኝ። ስላዳመጣችሁን ያመሰግናለሁ።